ቴጋስዳናችሁ ወይ፣ እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ላይ የምናወራው የእናትነት ጉዞ ወይ ደግሞ የእናት ጉዞ የሚል እንደዚህ ተከታታይ ክፍል ልጀምርላችሁ ብዬ ያሰብኩ፣ ምክንያቱም ይሄንን ለብዙ ጊዜ ያሰብኩበትና ያቀድኩት ርዕስ ነው። ነገር ግን ጊዜ እንደዚህ ፈጅቼ ማለት ነው በደንብ ከእናንተ ጋር እንድንወያይ እናትነትን አስመልክቶ በሙሉ ይሄ እናት ለሆናችሁ ሰዎችም ገና በተለይ ደግሞ ጀማሪ እናት ለሆናችሁ ሰዎች እና ደግሞ እርጉዝ የሆናችሁ ሰዎች፣ እናት ለመሆን የምታስቡ ሰዎች የሚረዳችሁ የተለያዩ ነጥቦችን እናትነትን አስመልክቶ ልጆችን አስመልክቶ የምናወራበት የምንወያይበት እኔም ካለፍኩባቸው ነገሮች የምነግራችሁ የማውቃቸውን እውነታዎችና ፋክቶች ደግሞ የምነግራችሁ በእርዳታ ይሆናል በሚል አሳብ ማለት ነው። ምክንያቱም እኔም እርጉዝ እያለሁኝ፣ በተለይ እርጉዝ ከመሆኔ በፊት ምንም አይነት ሪሰርች ምናምን አላረኩም፣ እውነት ለመናገር ማለት ነው። እኔ ምክንያቱም እርጉዝ መሆኔን ሳቅ ነው። አሁን እርጉዝ ሆኛለሁ፣ እነዚህ ነገሮች ማወቅ አለብኝ አልኩት። ምክንያቱም ይመጣል እርጉዝ እስክትሆኑ ድረስ እርጉዝ መሆን እንደምትችሉ ራሱ አታውቁም። እና ሁሉ ነገር በእግዚአብሔር እጅ ነው፣ ግን ቀድሞ መዘጋጀትም ኦፍኮርስ ጥሩ ነው ልላችሁ ነው ነጥቤ። እኔ በእንደዚህ አይነት የዩቲዩብ ቪዲዮዎች በጣም ተረድቻለሁ፣ የመጨሻ ተረድቻለሁ። እና እኔም እንደዚህ መጥቼ ለእናንተ ማለት ነው ካለፍኩባቸው እንደ አሁን ስጦታ አመት ሆኗታል። በዚህ ቪዲዮ ላይ ደግሞ ሌላ ምነግራቸው አዲስ ዜና ሁለተኛ ልጄን ሁለተኛ ልጃችንን እየጠበቅን ነው። በጣም ኤክሳይቲንግ ነው እና እሱንም አስመልክቶ አሁን እንግዲህ የአንድ ሰው የአንድ ልጅ ብቻ ሳይሆን የሁለት ልጅ እናት እንደሚሆን ሰው ያለፍኩባቸውን ነገሮች እና ደግሞ ማልፍ ባቸውን ነገሮች ወደፊትም ማለት ነው የሚመጡትን አካፍላችኋለሁ ብዬ አስብሁኝ። ይረዳችኋል፣ ይጠቅማችኋል። አንዳንድ ጊዜ እውነት ከሌላ ሰው የሌላን ሰው ያለፍበት ነገር ስንሰማ እኛ ብቻዬን አይደለሁም ብለን እንጽናናለን። በተለይ ለመጀመሪያ ጊዜ እና ስትሆኑ በጣም ብዙ ለውጦች ነው ያሉት እና እኔ የሌሎችን ሰዎች አጋጣሚ ማዳመጥና መስማት እንደነገርኳችሁ በጣም ረድቶኛል እና ለዛ ነው እኔም ይህንን ፕላትፎርም የተጠቅሜ ለእኔ ብቻ ሳይሆን፣ እናንተም እየመጣችሁ አስታባችሁን አስተታችሁን ኮመንት ላይ የጻፋችሁ ጥያቄ ካላችሁ የላካችሁ ሁሉ የምንወያይበት ቦታ ይሁን ብዬ ያሰብኩትኝ ለምኑም የእናንተን ሀሳብ ሴታችሁ ኮመንት ላይ እንደት ነግሩኝ ትችላላችሁ። እንግዲህ የክፍል አንድ ነው የሚሆነው። ክፍል አንድን ያሰብኩት እንደነገርኳችሁ ትልቅ ትልቅ አዲስ ዜና ይሄን ልንገራችሁ ብዬ ነው። ሁለተኛ ልጅ እየጠበቅን ነው፣ እግዚአብሔር ይመስገን። እኔ እንጃ እርጉዝ እመስላለሁ። እንዴት ነው እርጉዝ እመስላለሁ ወይ? የመጨረሻ የመጨረሻ ደስተኛ ነኝ። ከመጣምላይ ደስተኛ ነኝ። በተለይ ደግሞ እድሜያቸው በጣም እንደዚህ ቅርብ እንዲሆን ነበር የፈለግኩትኝ ከስጦታ ጋር ማለት ነው። እና ስጦታ ገና አመት ተኩል ሲሆናት አካባቢ ነው ልጁ የሚወለደው። ሴት ይሁን ወንድ ይሁን አላቅ ገና ማለት ነው። እና ልጁ ሲወለድ ልጁ እያልኩ ነው ከአን በኋላ ሪፈር ማድረገው ሲወለድ አንድ አመት ተኩል አካባቢ ነው ከዛም ያነሰ ሊሆን ይችላል ልዩነታቸው። እና በጣም በጣም ቆንጆ የኤጅ ጋፕ ነው ብዬ ማስበው እኔ የፈለኩትኝ እሱን ነበረ። በፍጹም ትልቅ ጅ ጋፕ እንዲኖር አልፈለኩም ነው። አብረው እንደዚህ ተጣብቀው እንደ መንታ እንዲያደርጉ ነው። እና ቶሎ እግዚአብሔር ደግሞ ችሎታውን ችሎታውን የሚባለው እድሉን ሰጥቶኝ፣ በድጋሚ እናቴ መሆን እድሉን ሰጥቶኝ፣ ልጅን እንደዚህ ወደዚህ አለም ደግሞ የማምጣት እድሉን ሰጥቶኝ፣ በሁለተኛ ልጄ እርጉዝ በመሆኔ ከመጠን በላይ ደስተኛ ነው። ነው የስጦታ ጊዜ እርግዝናዬን የመጀመሪያው ፓርት ማለት ነው፣ በጣም ከባድ ነበረ ስላችሁ ባለቤቴ ማለት እቺ ሰው ትሞታለች ብሎ እስኪያስብ ድረስ፣ ያን ያህል የመጀመሪያው ሶስት ወሮች በጣም ከባድ ነበሩ። ከባድ ነበሩ ስላችሁ መብላት አልቻልኩም ነበር በጣም ይሄ ሞርኒንግ ሲክነስ፣ ቀኑን በሙሉ ነው ሲያመኝ ነበር። ምንም አይነት እህል መብላት ያልቻልኩባቸው ወደ ሁለት ሳምንቶች ነበሩ እና የዛኔ በአንድ ጊዜ ክብደቴ የራሱ ዜሮ ነው የሆንኩት። እንጨት ነበር የሆንኩትኝ እና በዚህኛው ጊዜ ደግሞ ምንም እንደዛ አይነት ምልክቱ ላልነበረኝ ሁሉም እርግዝና የተለያየ ነው። እኔ እሱን ነው እያስተዋልኩትኝ ያለሁትኝ። እንደነገርኳችሁ በስጦታ ጊዜ የነበረኝ ህመም በዚህኛው አሁን ሶስት ወር ማለት ነው የሞርኒንግ ሲክነስ ነበረኝ ግን እንደ ባለፈው እየከፋ አልነበርም። እንግዲህ የዛሬ አመት ነው ስጦታን የወለድኳት እና ይሄ ልጅ ደግሞ በዚህ አመት ነው የሚወለደው። ለውጡ ማለት ነው። እንደነገርኳችሁ በዚች ወቅት ራሱ ያ እርግዝናና ይሄ እርግዝና ጭራሽ የተለያዩ ናቸው። ይሄኛው ምንም ህመም ያን ያህል አንዳንድ ሰው አንዳንድ ሰው ይሄን ሲሰማ ወንድ ሊሆን ይችላል፣ ሌል ይችላል ሊትሉ ትችላላቸው ምክንያቱም ወንዶች ብዙ አያሳምሙ መሰለኝ ግን እስቲ እሱንም አብረን እናያለን እውነት ይሁን አይሁንም የሚለውን እንደነገርኳችሁ፣ ጾታውን ቀድማችሁ ማወቅ ትችላላችሁ። እኔ ግን ምንም ችኮላ የለብኝም ምንም ችኮላ የለብኝም። የሀያ ሳምንት ቼክአፕ የዛኔ ነው እዚህ ሀገር እንግሊዝ አሁን ያለሁበት የዛኔ ነው ሶጣውን ጾታውን ማወቅ የምትችሉት ማለት ነው በኤንኤችኤስ ቀድማችሁ ግን የደም ምርመራ አድርጋችሁ ማወቅ ትችላላችሁ። እንደነገርኳችሁ በስጦታም ጊዜ እንደዛውኔ ቸኩዬ ለማወቅ የአሯሯጠኝ ነገር አልነበረም። አላ ቸኩዬ ስላወቅኩኝ አልቀይረውም ማልወደው ነገር ቢሆን ማለት ነው። እና ደግሞ እግዚአብሔር ይመስገን ሁለቱንም ሴትም ሆነ ሰው ወንድም ሆነ በደስታ ነበረ የምቀበለው። ስለዚህ አሁን አወቅኩኝ፣ የዛሬ ሁለቱ ሶስት ወር አወቅኩኝ፣ ምን የሚመጣው ለውጥ የለም ልላችሁ ነው። እና ለምን ነጥ የምንድን ነው ይሄ ግዝና የመጨረሻ የተለየ ነበረ ከባለፈው አንጻር በአሁኑ ምግብ ሽታ ሊያሳብደኝ ያለው የምግብ ሽታ ነው። እሱን በጣም የሚያስጠናኝ ልክ በስጦታም ጊዜ እንደዛ እቃ ቤት ሁላ ለማልገባበት ቀናቶች ነበሩ። ምክንያቱም ባለቤት ምግብ የሚያሞ ከሆነ ያ የምግብ ሽታ ማለት ነው ማሽተት አልፈልግም እና እቃ ቤት ሁላ አልገባም ነበር የሆኑ ወቅቶች ማለት ነው። በአሁኑ ግን እንደዛ የከፋ አይደለም የከፋ አይደለም በፍጹም እግዚአብሔር ይመስገን እና የመጨረሻ ይገርማ እንደነገርኳችሁ አሁን ይሄንን እንደ መግቢያ እንደ አዲስ እንደ ኢንትሮዳክሽንም ላድርገው ብዬ ነው ለዚህ ክፍል ተከታታይ ክፍል ማለት ነው እና እናንተ ያላችሁን ጥያቄ ይሄንን እርግዝና ማስ ሌላ በዚህ እርግዝና ያየሁትን ለውጥ ሆዴ በጣም አሁን ማለት ነው ይታያል። ማለት የሶስት ወር እርጉዝ ሆኜ የአምስት ወር የስድስት ወር እርጉዝ በስጦታ ጊዜ እኔ እንጃ የስድስት ወር እርጉዝ ሆኜ ሁላ እርጉዝ ነው በውርጭ ነው ነበር የሚያስ ብለው ቀጭንም ነበርኩኝ ከዚህ የበለጠ አሁን ቀጭን አይደለም፣ ቀጭን ነበርኩኝ ስለዚህ ሆዴ ያን ያህል ወዲያውን አልወጣም፣ የመጀመሪያ እርግዝና ስለነበር። በሁለተኛ እርግዝና ግን ሆዳችሁ ወዲያው ነው ወዲያው ነው የሚታየው። እና እንደነገርኳቸው አሁን እንደኔ እርጉዝ መሆኔ አይሰማኝም። ለምን ብዙ ጤነኛ ስለሆንኩኝ ማለት ነው፣ ከመጀመሪያው አንፃር እና ሆዴ ነው ዝቅ ብዬ ሳይ እርጉዝ ነኝ የሚለውን የምረዳውና በጣም ልዩነት አላቸው። እንደነገርኳችሁ የሁለተኛ እርግዝናችሁ ላይ ሰውነታችሁ፣ ማህጸናችሁ ተከፋፍቶ ስለነበረ በሁለተኛ እርግዝና ላይ እንደዚያ ለመከፋፈት ለመለጠጥ ጊዜ አይፈጅበትምና ወዲያውኑ ነው ቶሎ ነው እርጉዝ መሆናችሁ የሚያስታወቀው ማለት ነው። እና እንደነገርኳችሁ የሶስት ወር እርጉዝ እኔ አሁን የሚሰማኝ ፎቶዎች ስጦታን እርጉዝ ሆኜ ፎቶ ያነሳቸው ነበሩ፣ የራሴዎች እና ለእሷ ጊዜ ነገሮች የአምስት የስድስት ወር ሆኜ ያለኝን ክብደት ነው አሁን እየተሰማኝ ያለው ማለት ነው። እና የመጨረሻ ይገርማል። እንደነገርኳቸው ክብደት መጨመርም አለ። እኔ ደግሞ ገና ስጦታን ወልጄ የእሷን ክብደት እራሱ አልቀነስኩትም ነበረ፣ ምክንያቱም በጣም ሪላክስ ሊሆንኩት ነርስ ስታረስም በደንብ ነው የታረስኩት ማለት ይሄ፣ በሕይወቴ ስንት ጊዜ ነው? ቁጭ ብዬ አልጋ ላይ ተኝቼ የምታረሰው? ልጅ ስወልድ ብቻ። ስለዚህ እድሉን ተጠቅሜ በደንብ ነው የታረስኩትኝ፣ በደንብ ነው አጥሚቴን የጠጣሁትኝ። እና ክብደት ጨምር የነበረላችሁ ነው። እሱን ክብደት ሳልቀንስ ነው፣ ወደ ድሮ አልተመለስኩም። ወደ ድሮ ሳልመለስ ነው ደግሞ እንደዚህ አዲስ እርግዝና ልጅ የጨመርኩትኝ ማለት ነው። ስለዚህ ከዚህ በላይ ልጨምር ችላለሁ፣ ግን እግዚአብሔር ይመስገን ሰው ምግብ በልቶ ይወፍራል። ሰው ምግብ በልቶ እንደዚህ አፉን ጎስጉሶ ጎስጉሶ ጎስጉሶ ይወፍራል። ስለዚህ ልጅ እያሳደግኩኝ ልጅ ሆዴ ውስጥ እንደዚህ እያደገ ማለት ነው መወፈር ምን ምኔ ችግር ነው ብዬ በፍጹም አላስበውም። በፍጹም በፍጹም በፍጹም ማለት ነው እንደነገርኳችሁ ሰው ምግብ በልቶ ምግብ ከአቅሙ በላይ በልቶ ይወፍራል። እና እናቶች ከሆናችሁና ድንገት ከወፈራችሁ አንዴ ኖርማል ነው ክብደት መጨመር። ሁለተኛ ደግሞ ሰው እያሰራችሁ ነው፣ ሆዳችሁ ሰው እያሳደጋችሁ ነው። ስለዚህ እንደ ራሳችሁን ስታዩ፣ ኦፍኮርስ ለውጡን ስታዩ ያስደነግጣል። አሁን አንዳንድ ቀሚሶች የማይሆኑኝ አሉ እና መልሼ አረጋቸው የሆነ እነዚህን ቀሚሶች እያልኩኝ እያሳዝኑኛል። ነገር ግን የታባቱ ማለት ልጆቻችሁን አይታችሁ ትጽናናላችሁ ልላችሁ ነው። እና ለውጦች ይኖራሉ፣ ግን የምታገኙት ስጦታ ከምኑ ለውጥ የበለጠ ነው። እና ደግሞ ልጆቻችሁ አይቷችሁ እናቴ ወፍራም ናት እናቴ ወፈረች ማንም አይላችሁም። እና ራሳችሁ ለጫና አታርጉ ለላችሁ ነው። ለምንም የእናትነት የእናት ጉዞ እንግዲህ እንደዚህ ጀመረ ነዋል። እናንተ ምን ይመስላችኋል? ጥሩ ሀሳብ ነው ወይ? ይሄንን የሚለውን ንገሩኝና በድጋሚ ይሄንን የሁለተኛ ልጅን እርግዝና ማለት ነው ከእናንተ ጋር እንደዚህ ሼር ማድረግ ፈልጌ ነበረ። በጣም ደስተኛ ነኝ የእውነት እግዚአብሔር እናመሰግናለሁ። ልጆች የእግዚአብሔር ስጦታ ናቸውና እድሉን እራሱ እግዚአብሔር ስለሰጠኝ በጣም ደስተኛ ነኝ። ልጆች በጣም ነው የምወደው። ስጦታ እውነት እንደስሟ ትልቅ በረከትና ትልቅ ስጦታ ናትና ለእሷ ደግሞ አብሯት የሚሆን ሌላ ልጅ ማምን ነው የሚያቀዝተኛ አንዳንድ ጊዜ እኔ ዲቦራ የሁለት ልጅ እናት ልሁን ነው የምለውን ሳስበው አይምሬ ማመን ያቅተኛል እና እስካሁን ደስ ለዛ ነው እውን እውን ሁላ አይመስለኝም እውን ውን ሁላ አይመስለኝም። እና ደግሞ በነገራችን ላይ ጡት እያጠባትኝ ስለነበረ ስጦታን እራሱ ፔሬዴን ሁላ አላየሁም ነበረ ማለት ነው። ይንን ቱማች ኢንፎርሜሽን ሊሆን ይችላል ግን ሄደራችሁን ሁላ ለረጅም ጊዜ ጦት ብቻ ምታጠቡ ከሆነ ላታዩ ትችላላችሁ። እንደዛም ሆኖ ግን ልታረግዙ ትችላላችሁ። እሱንም እዚህ ላይ ልጥቀስላችሁ ብዬ ያሰብኩኝ ለምንም፣ ይሄ አዲስ ክፍል አዲስ ቻፕተር እንደዚህ ቆንጆ የእናትነትን የልብ ከልብ የምንነጋገርበት ቦታ ይሆናል ብዬ አስባለሁ። እንደነገርኳችሁ ጥያቄዎቻችሁን በሙሉ ላክሉኝ። የመጀመሪያ እርግዝናና አስመልክቶ ሆነ ሁለተኛውን አስመልክቶ ሆነ እነሱን በሙሉ ጥያቄ ካላችሁ ከአሁን በኋላ ደግሞ እዚህ ተከታታይ ክፍል ላይ እንድሰራላችሁ የምትፈልጉት ነገር ካለ እባካችሁን ጥያቄያችሁን ኢንስታግራም ላይ መታችሁ ልትልጉልኝ ትችላላችሁ። ታች ኮመንት ላይም እንድትጽፉት ትችላላችሁ። ለምን ከእናንተ ማየት የምትፈልጉት የሚጠቅማችሁ መስራት የምፈልገው ስለዚህ፣ እሱን ልትነግሩኝ ትችላላችሁልና። በተረፈ ስላያችሁ አመሰግናለሁ እንኳን ደስ አለን። እንኳን አብሮ ደስ አለን ደሞ ይሄኛውን ሁለተኛ ክፍል ደግሞ ማለት ነው። እስቲ አብረን እንጓዛለን። ለምኑ የዛሬ ቪዲዮ እዚህ ጋር ላቁመው። አስተያየታችሁን ታች ነገሩኝ። በተረፈ ብቻ ነው የዛሬ